ዛሬ አንድ ነገር ብጠይቀኝ እና የዛሬ ሀያ ዓመት ብጠይቀኝ የምሰጠው መልስ ኢስ ኮምፕሊትሊ ዲፍረንት ቢኮዝ አይ አም ዲፍረንት። እና እንዴት ነው ዛሬ ሀያ ዓመት እንዴት ነው የማስበው ብለህ መገመት ከባድ ነው። ግን አለ፣ አንድ ዘ አንድ ሜተድ አለ። ከአንተ ሀያ ዓመት የሚበልጥ ሜይ ቢ ሲሚለር የሆነ ሰው አማክር፣ አጠይቀው፣ እስኪ እንዴት ነው የምታስበው ዛሬ ስለምንድን ነው የምታስበው? እና እኔ እንደዛ አይነት ሰው አለኝ። እና ሁሌ እነግረዋለሁ ለሌላ ኢንተርፕርነሮች የምትመክራቸውን ነገሮች ስታርት፣ ብዙም አታስቡት። በተለ ዮ ያንግ እኔ ቅድም ዲስክራይብ እንዳረኩ ብዙም ሳናስብበት ነው የገባንበት። ጥቅምም አለው ግን ካልጀመርክ የትም አልደርስም። እና ሩቅ ነው የሚሄደው የዛም መቼም አልደርስም ካልክ፣ መቼም አትጀምር። ስታርት፣ እሱ አንድ ነው። ሁለተኛ፣ ዶንት ኩዌት

ታገኛለህ። እድል በለው ግን አንተ እዛ ስላለህ ነው እድሉ የሚያጋጥምህ። ዶንት ኩት። ስታርት ን ዶንት ኩት። ውጤታማ ለመሆን ምን ያሉ እድል ነው፣ ምን ያሉ ደግሞ ሃርድ ወርክ ነው። ላክ ኢዝ ኢምፖርታንት አሉ። ላክ አለ ከፓጋ ጋር የተገናኘ ነው። ካይንድ ኦፍ ላኪ ነው ሰው በመታዋወቅ። ግን አንተ በመገኘትህ ጊዜው ዘ ራይት ታይም ዘ ራይት ፕሌስ ጀስት በመኖርህ እዛ የምትገኘው፣ ኢትስ ኖት ላክ ሰርተህ ሞክረህ ስለተገኘህ ነው። እና ኪፕ ጎይንግ፣ እዛ በመኖርህ ራሱ ጥሩ ነገር ያጋጥመሃል የሚለው በአንተ ጥረት ነው። ፐርሰንቱን አልጠየቀኝም። እንደ ሃርድወርክ ደግሞ የሃርድወርክ ሰብስትዩት የለም ኤክሰል ለማድረግ ልጆችንም ላስተምራቸው የምፈልገው ለመለየት ስራ ይፈልጋል። ስለዚህ እሱ ነው፣ ሴቨንቲ ፋይቭ ፐርሰንት ሃርድ ወርክ ቱ ላክ። ብዙ ፓርትነሮች ነበሩ፣ ወደ ጎን፣ ወደ ላይ፣ ወደ ታች ብቻ ንግ ምታያቸው ፓርትነር ኦንቦርድ ለማድረግ ብቻ ትጀምር፣ ዋያ ትጀምሪ። የሚስማማ ፓርትነር ፈልጉ ሎንሊ ከባድ መንገድ ነው። አንዱ ሲደክመው፣ አንዱ ይቀጥላል። አንድ ሰው ደግሞ ሁሉንም ነገር ጎበዝ መሆን አይችልም። ስለዚህ ኮምፕሊመንታሪ ፓርትነር ፈልጉ። አሁን እኔ ሳይመን፣ ኤሪክ ጌዲዮን በጣም ኮምፕሊመንታሪ ነበረ። ውሳኔም ስንወስድ አብዛኛውን ጊዜ አለን፣ ካራክተሮች አሉ። እኔ በጣም ዴልብረት ነኝ። ብዙ ነገር አሰላሰዬ አስቤበት ነው። ኤሪክ ኢምፐልሲቭ ነበር። ሳይመን በጣም ሎጂካል ነው። ሶስታችን አንድ ላይ ስንሆን ዩዥዋሊ የምንወስነው ውሳኔ ሞር ኦር ሌስ ጥሩ ውሳኔ ነበር ማለት እችላለሁ። ሶ ኮምፕሊመንተሪ። ሁለተኛ ትራስት እና ሪስፔክት ኖን ኒጎሽብ። እና እንደውም ከቢዝነሱ ይበልጠ የኛ ሪሌሽንሽፕ እና ፍሬንድሺፕ ሁሌም ይበልጥብናል። ስለዚህ በቢዝነስ በገንዘብ ሳይሆን በሪሌሽንሽፓችን ገንዘቡን ትተ ሞር ኢምፖርታንት ዳታ ወዛ ሪሌሽንሽፕ እና እስከ ዛሬ በጣም ቅርብ ጓደኞቼ፣ ኮንፊደንት ሪስፔክት ማድረጋቸው ማምናቸው ሰዎች በጣም ደስ ይላል። በህይወት የተማርከው ትልቁ አንድ ዊዝደም ምንድ ነው? ላይፍ ዊዝደም ከባባዶቹን ጥያቄ ወደ መጨረሻ ነው እንደትላላችሁኤክሰርሳይዝ እያረግ እንድትቆይ በህይወት የወሰድኩት አንድ ዊዝደም ከሁሉም ስለ ቢዝነስ ነው። ይሄ ፖድካስት ስለ ቢዝነስ ነው ያወራ ነው። ኢትስ ኖት ዘ ሞስት ኢምፖርታንት ቲንግ አት ዘ ኤንድ። መጨረሻ ላይ ምን ያህል ብር እንደሰራ ምን ያህል ቢዝነስ እንደሰራ ሳይሆን አካባቢህ ያሉ ሰዎች ናቸው። ስለዚህ ዘ ሞስት ኢምፖርታንት ቲንግ ሪሌሽንሺፖች ናቸው፣ ከልጆች ጋር፣ ከባለቤትህ ጋር፣ ከጎረቤቶች ጋር፣ ከእናትና ከአባት ጋር ያ ነው ማተር የሚያደርገው። ን ሳስበው የዛሬ 30 40 ዓመት 50 ዓመት ካኖረኝ ቁጭ ብል መጨረሻ ላይ ቁጭ ብል የማስበው ብር አይደለም፣ ፕሮፌሽናል ሰክሰስ አይደለም፣ አካባቢ ያሉት ሰዎች ናቸው። እና ብዙ ጊዜ ስትሯሯጥ ወጣት እያለህ ይህንን ፕራዮርታይዝ አታረገው ቢ ሜቢ ራይትፉሊ ሶ ግን ሪሌሽንሽፖችህን መጠበቅና ልክ ስራ ላይ የምታወጣውን ጉልበት አንተ ሪሌሽንሽፕ ላይ ካወጣ ተደስተህ የምትኖር የምትታወሰው ምትሆን ይመስለኛል። የሆነ ሰዓት ነው እሱን የምትነቃውም ይመስለኝ። ብዙ ጊዜ ወጣት ስትሆን በጣም ሁሌ ትኩረት ሩጫ ላይ ነው እና የሆነ እኔ ብዙ ጊዜ እንደውም ይሄ እንደዚህ አይነት ነገር ማስበው ለቅሶ ቤት ሲሄድ ላይክ ሂት የሚያደርገኝ ሲጀመር ማለት ነው ማለቴ ብዙዎቻችን እዚህ ለቅሶ ቤት ውስጡ ላይ ያለ ሰዎች ከመቶ ዓመት በኋላ ኤግዚስት አናረግም። ብዙ ነገር የምንለፋው ምንደክመው ዳዝ ማረ እና ያ የሆነ ሰዓት ነው አክቹዋሊ፣ በተለይ ወጣት ስትሆን ኢትስ ሀርድ። ብዙ ጊዜ ስላለ ምትሰራው አቺቭ ማድረግ የምትፈልገው እና እንደ ሰውም ደግሞ ስታስበው ደግሞ የሆነ ነገር ሀስቱ ኪፕ ዩ ቢዚ ወጣት ሆነ ደግሞ የሆነ እሱንም ባላንስ መጠበቅ አንዳንዴ እሱ ነው። አንዳንዴ በጣም እንትን የሚለኝ ዳይለማ የሚሆንብኝ ምን ያህል ባላንስ ማድረግ አለብህ ፕሮፌሽነሊ ኦር በስራ የምትሄድበትን መንገድና ሪሌሽንሽፕህን ወይስ እንትን እያልክ ብሄድ ቁጥር ነው ያንን ባላንስን እየጨመርክ ያለ እድሜ ወይም ልጆች ብዙ ባፈራ ቁጥር ነው ወይስ ወድ ዩ ቲንክ አባት ይቀየራል? የፕራዮቲስ ይቀየራሉ በእድሜ በተለይ እና አይ ቲንክ ትክክለኛው እንትን ኢዝ ባላንስ። እና ብዙ ነገሮች ባላንስ ማድረግ አለ፣ ጤናህን፣ ሪሌሽንሽፕስ፣ ስራህን። ስለዚህ ለሁሉም ጊዜ ለሁሉም ነገር ጊዜ ያለው ይመስለኛል በጊዜ። ሆኖ ግን ባላንስ እያደረክ የምትመጣው ማለት ኢፍ ዩ ላክ አለብን እዚያ ጊዜውም ሊያልፈ ይችላል። በስልሳ በሰባ ዓመቴ ሪሌሽንሽፖች ላይ ፎከስ ላድርግ ብትል አይ ምናልባት አልፈው ሊሆን ይችላል ደግሞ ግን አይ ቲንክ ኦልሶ አይ ቲንክ ፎ ዘ ያንገር ጀነሬሽን ስቲል አርጅቻለሁ ብዬ አላስብም። ግን ራሴን ለምሳሌ በሀያ ና በሰላሳ ዓመቴ ባስብ ጊዜ ወዘ ኮሞዲቲ ጊዜ አያልቅብህም፣ እንደውም ይበዛ ባህላለ እሱን አስተሳሰብ መቀየር ብችል ጊዜ ኢዝ ሊሚትድ። ትልቅ ነገር ለመስራት ጊዜ ይፈጃል። በተለይ ኢትዮጵያ ጊዜ ይፈጃል። እንደውም እኔ የማስበው በአስር ዓመት አስር ዓመት ይፈጃል የሆነ ሲግኒፊካንት ነገር ለመስራት እና እስቲ ህይወትን በአስር ዓመት ዩኒት ብታስበው ስንት ዩኒት አለ? በደንብ ፕሮደክቲቭ ፋይቭ ሲክስ ሴቨን፣ እስቲ አምስት እድል አለ የሆነ ነገር ለመስራት ብትል፣ ስለዚህ ውዳውሰሴ ንግ ጊዜ ኢዝ ኖት ኢንፊኒት ፕላን አድርጎ? እና ሎንግ ተርም ማሰብ መቻል ቻሉ ለወጣት ከባድ ነው። ከአምስት ዓመት አልፎ ማሰብ ሜይ ቢ ከአስር ዓመት አልፎ ማሰብ ከባድ ነው፣ ግን አንድ አንድ የሰማሁት ነገር ነበር እንዳልኩህ፣ በዕድሜህ ዛሬ አንድ ነገር ብጠይቀኝ እና የዛሬ ሀያ ዓመት ብጠይቀኝ ወይዘህ በፊት ወደፊት ብጠይቀኝ የምንሰጥ መልስ ኮምፕሊትሊ ዲፍረንት ቢኮዝ አይም ዲፍረንት። እና እንዴት ነው ዛሬ ሀያ ዓመት እንዴት ነው የማስበው ብለህ መገመት ከባድ ነው። ግን አለ አንድ ደዘ ሜተድ አለ። ካንተ ሀያ ዓመት የሚበልጥ ሜቢ ሲሚለር የሆነ ሰው አማክር፣ አጠይቀው። እስቲ እንዴት ነው የምታስበው? ዛሬ ስለምንድን ነው የምታስበው? እና እኔ እንደዛ አይነት ሰው አለኝ እና ሁሌ ነግረዋለው እና ቢንላኪ በጣም ቫሊዋችን ምናምን ተመሳሳይ ነው። እና እሱም የሚያደርጋቸውን ነገር እያዩ ኦኬ የዛሬ አስር ዓመት ምናልባት እንደዛ መሆን ነው። ስለዚህ ራሴ ባልሆንም እንደ ፕሮክሲ መጠቀም ችያለሁ። ስለዚህ አዎ፣ ወጣት ከሆናችሁ ከእናንተ በፊት ያሉትን አማክሩ፣ ተነጋገሩ፣ አትፍሩ። ሻይ የመሆን ወይም የመፍራት ነገር አለ። እነሱ ለምንድነው እኔን የሚያናገሩኝ ግን አትፍሩ ሄዳችሁ ሄዳችሁ አውሩ፣ ጠይቁ። አይ ቲንክ ወደፊት ፊውቸሩን ማየት የሚቻለው በሌላ ሰው አይን በሌላ ሰው ኤክስፒሪየንስ ይመስለኛል።